ሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዴት ናችሁ ወገኖቼ፣ ሰላም ናችሁ ወይ? አለው አልሓምዱሊላህ ረብል ዓለሚን እንዴት ናችሁ? እኔ ጋ አልሓምዱሊላህ ረብል ዓለሚን እስኪ ዛሬ መለዋን እንስራ አብረን። እዚህ ጋ አንድ ቁጥር ዱቄት አዘጋጅቻለሁ። ትንሽዬ ጨው ጨመርኩበት። ከዛ እዚህ ጋ ሃሊም እንደ አዘጋጅቻለሁ ስኳር አለኝ። እሺ ስኳሩን ልጨምር። እሺ እንደምታዩት በሾርባ ማንኪያ አንድ ጨምሬያለሁ ስኳር። ከዛ ሃሊም ኔዶን ደግሞ በሾርባ ማንኪያ ሶስት እንጨምራለን። አንድ ኩባያ ወተት ማለት ነው። ወተት ያላችሁ ሃሊም ኔዶ ከሌላችሁ ወተት ጨምሮ፣ ሶስት ጨምር። ውሃ ለብ አድርጌያለሁ፣ አብረን እናቦካለን። ሊጣችንን እንደዚያ አብቻለሁ ሳይጠነክር በጣም ሳይለሰልስ መካከለኛ፣ ምክንያቱም ልስልስ ብሎ እንዲያምርልንም ይሄ ቂጣ። በነገራችን ላይ ሁሉም ሰው እንደፍላጎቱ ነው። ድርቅ እንዲን ሙቀር መሽ እንደሚሉት ማድረግ ከፈለግን እንችላለን። ልስልስ ይበል ደግሞ ካለን ልስልስ ማድረግ እንችላለን። እሱ ምንድን ነው የምናደርገው? ድርቅ ማድረግ ከፈለግን ግን ሀራራ ውስጥ የሚከደን ሳህን ውስጥ አናረገውም። እንደዚህ ክፍት ካረግኖ ነው በቃ የሆነ ጥፍፍ ብሎ ሙቀርመሽ ሆኖ ይበላል። አለበለዚያ ግን ሀራራ ውስጥ ካረግነው ልስልስ ብሎ ነው፣ እንደ ሰዎቹ ፍላጎት ማለት ነው። እና ለማንኛውም እንደዚህ አዘጋጅተናል። እንደፈለጋችሁ ነው ጠዋት ለጠዋት አስባችሁበት ካደራችሁ ጠዋት ማታ አብክታችሁ አሳድራችሁ ጠዋት መጋገር ትችላላችሁ። በነገራችን ላይ ወዲያው አብክታችሁ የዛነው ሰዓትን መጋገር ትችላላችሁ። እንደፈለጋችሁ ነው። ይህ ካሜራ ምናምን ምንም ስለሌለው እንዳያችሁት ጨው፣ ስኳርና ወተት፣ የዱቄት ወተት ወይም ፈሳሽ ወተት ታረጋላችሁ። በዛ ቦታ ለብ ያለው ውሃ ማለት ነው እና ዚበእንደዚያ ነው ያቦካሁት። ወላሂ በጣም የሚወደድ ግጣ ነው። ትወጡታላችሁ ከዛ አብረን እናያለን ማለት ነው። እኔ ምሳሌ ማታ ነው ማቦካው። ማታ አውክቼ እንደዚህ ቁጭ አርጋ ያሳድራሉ። አሁን እንደዚህ የሆነ ዘይት የለው ምን የለው ምን የለው። ምክንያቱም ዘይት አሁን እዚህ ጋር ከጨምርንበት ለጠዋት ስናበስለው ይበስላል ግን የሆነ እንትን አይልም አይቆረጥም። ለዛ ነው ዘይት ያጨመርኩበት። እንደዚያ ነው ምሳሌ። አሁን አንዳንዴ እኔ ማታ ካስታወስኩኝ ማታው ክቻ ሳድርና ለጠዋት ማለት ነው። አለበለዚያ ወይም ሙፋጃ አንድ አጋጣሚ ለመስራት ከፈለጋችሁ ወዲያውም ወዲያው ሰርታችሁት ያምራል። ወዲያው አብኩታችሁት ወዲያው፣ ግን ይበልጥ ይበልጥ ይበልጥ በጣም አሪፍ የሆነው ሆኖ አብክታችሁ ካሳደራችሁት ነው። እኔ ሁሉንም ስለሞከርኩት ነው። አብክታችሁ አሳደራችሁ ጠዋ ስትጋግሩት እንዴት አባቱ እንደሚያምር እንሻላህ አብረን እናያለን። እሺ፣ ይሄውና ያቦካነውን ሊጥ እንደዚህ አትበል ብያለሁ። ከዛ አብረን እንሰራለን ማለት ነው። የወይራ ዘይት አዘጋጅቻለሁ። እዚህ ጋር የምዳምጥበት ዱቄት አለኝ አዘጋጅቻለሁ። እስኪ አብረን እንዳምጥ። እንዲ እንዳምጥ ና ከዛ ዘይት ዘይ ዘይቱናችንን እንቀባለን ማለት ነው። በሚቀላችሁ በብሩሽም ከሆነ በማንኪያም ከሆነ በሚቀላችሁ እንዲ እንቀባና ከዚያ እንዴት እናርጋለን? እንዲህ እንቆርጠዋለን። አልተመቸኝም። እሺ በአንድ እጄ ላስኪስ ስለሆነ መዳመጫው እንትን እንዴልብኝ እንዳይቆረጥብኝ ከዛ እንደዚህ እናደርግና እንዳያችሁት፣ ይሄን እንደዚህ ከዚህ ከበዛብን ከዚህ ከበዛብን እንደዚህ ወደ ውስጥ እጥፍ እናደርገውና በነገራችን ላይ እንዲህ ማጠፋችን ምናምን ምርጥ ነው የሚያደርገው። በኋላ ላይ እንትን ይላል። እንደዚህ እናደርግና ይሄን እንደዚህ እናደርግና እናስቀምጣለን። ከዛ እንደፈለጋችሁ እንደዚህ ማድርጋችሁ እንደዚህ መጠቅለል ይቻላል። እንደዚህ የሰራሁት ግን አለላችሁ ዩቱብ ላይ ማለት ነው። ከዛ ግን ይሄኛው ይበልጥ ውስጡን እንትን ይላል፣ ይከፋፍለዋል እና በጣም አሪፍ ነው። በጣም ነው የሚያምሩ የታችኛው እንትን ስፍራው መዳመጫዬ ፕላስቲክ ስለሆነ በዛ ነው ቀስ የምልበት። እንደዚህ አድርገን ከዚያም እዚህ ጋር እንደዚህ ይጠፍ እናደርገውና እኩል እንዲመጣለን እንደዚህ አርገን እስከምንችለው ድረስ ስስ አድርገን እንዳመጣለን ማለት ነው፣ እስከምንችለው ድረስ አራት ማዕዘን ከመጣለን መጣለን ከመጣለንም፣ ክብና ማድረግ እንችላለን። አራት ማዕዘንም ከፈለግን እንዲቆራርጠን አራት ማዕዘን እንዲሆን ማድረግ እንችላለን። እሺ፣ በደንብ እንዲነፋለን ማለት እንዲህ ገና ሳይበስል ነገልበጥ ጸጥብለን ገለባበጥ ማለት ነው። ሳቱን በጣም ቀንሸው ነው። ዘይት ዙሪያው ይውላችሁ እንደሚታዩት ያምራል። በማንኪያ ማድረግ ትችላላችሁ። እናንተ እ በእጄ ስለሚቀለኝ ነው። ልክ ካሜራ የተጨመረ ይመስል ነው የሚነፋው። ቶሎ ቶሎ መገልበጣችን እንዲበስልም ያደርገዋል ከዚያ ደግሞ እንዲነፋ የሚያደርገው ይኸውና፣ የምችለውን አህል ስስ አድርጌዋለሁ። በጣም በጣም ስስም ሳይሆን አሪፍ ላይ ማለት ነው። እንደምታዩት እንዲበስል ነው። ይኸውና ቀሪ አይደለም። ለሚያምር እሳቱን ቀንስ አድርጌበት የሚያምር ሆኖልኛል። ይሆላቸው እንደዚህ የሚያምር አርጊ ሰርች ያለው ሞክሮ ትወዱታላችሁ። ሰብስክራይብ ላይ ኮመንት፣ ሼር አድርጎ አበረታቶኝ ይህንን በወተት ሻይ በማር በቺዝ በጁብን በሙረባ የሆነ ጣፋጭ ነገር ቢሆን አብሮ የምትበሉት ይመረጣል። በወተት ሻሂ እኔ፣ ወተት ሻሂ አዘጋጅቻለሁ። እንደዛ ብሉ ሞክሩት፣ ትወዱታላችሁ። ውስጡ ላሳያችሁ፣ ትኩስ ነው። ውስጡ ምን አህል እንዴት አድርጌ ላሳያችሁ፣ አልተመቸኝም። በአንድ ይህ ውስጡን እንደምታዩት እንደዚህ ነው። ትወዱት አላችሁ ሰብስክራይብ ላጡ